በአማራ ክልል ባገዛዙ ጦርና በፋኖሎች መካከል የሚካሄደው ውጊያ ሲቀጥል የአማራ ፋኖ አራት ክፍለ ጦሮች በጥምረት ባደረጉት ውጊያም ድል ማስመዝገባቸው ተሰምቷል። ውጊያው ዛሬም እንደቀጠለ ሲሆን በቀጠናው በርካታ የድሮን ጥቃቶች መሰንዘራቸውም ተሰምቷል። መረጃውን በዝርዝር እንመለከተዋለን። በጎንደር ቅጠና አራተኛ ቀኑን ይዞ በቀጠለው ዘመቻ አርበኛ ጌትነት መሳፈንት ከ180 በላይ ያገዙ ኃይሎች ሞትና ቁስለኛ መደረጋቸው ሰምቷል። በዚህ ዘመቻ ላይ ከጎጃም የሄዱ ወንድም ፋኖች መሳተፋቸው ሲነገር ትንቅንቁ አሁንም ቀጥሏል። ተጨማሪ መረጃ ለን ታደምጡታላችሁ። በጎጃም ቅጠናም ዛሬ ውጊያዎች ቀጥለዋል። በዚህም ባቸፈርና በመረዊ ከተማ ዙሪያም ከባድ ትንቅንቆች መጀመራቸውን ምንጮች ከስፍራው አድሰዋል። በቆይታችን በዝርዝር የምታደምጡት ሌላኛው መረጃችን ነው። በሸዋ ቀጠና የገባው የብልጽግናው 103ኛ አየር ወለድ ኃይል በከፍተኛ ሁኔታ መደምሰስ ሲነገር ያጣዬና የከሚሴ ሆስፒታሎች ዛሬ ልፋዱን በቁስለኛ መጨናነቃቸው ተረጋግጧል። በሸዋ ሮቢትም የተሳካ ኦፕሬሽን ሰርቶም የአማራ ፋኖ ኃይሎች ወሳኝ ድል አስመዝግበዋል። እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ውሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርእስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አልፈን አብራችሁን ቆዩም። የአማራ ክልሉ ጦርነት በፋኖ ኃይሎች የበለጠ ተጠናክሮ ሲቀጥል የአማራ ፋኖ ኃይሎች ብርቱ ገድል እያደረጉ ታላላቅ ድሎችንም በየቀኑ እያስመዘግቡና ጀብዶችንም እየፈጸሙ መሆኑ ተሰምተዋል። በአሁኑ ሰዓት የአማራ ፋኖዎችና መለው የአማራ ህዝብ በብልጽግና መንግስት የተከፈተባቸውን ጥቃትና የፖለቲካ ሴራ እየበጣጠሱም ድል ማብሰራቸውም ታውቋል። ትናንት አመሻሹና ዛሬ ረፋዱን በበርካታ አካባቢዎች በተለያዩ የክልሉ ቀጠናዎች ውጊያዎች የተደረጉ ሲሆን ድሎች መመዝገባቸውንም ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ የ15ኛ ኮር 55ኛ ክፍለ ጦር በአቸፈር ወረዳ ያገዙ የጦር ሰራዊት መደም ሰዙ ተሰምቷል። ትላንት ማታ ላይ የቢትወደድ አያሌው መኮንን ብርጌድ የፋኖ ኃይሎችን ለማፈን ከሊበን ወደ ስማላው በርካታ ኃይሉን በማጠራቀም ጉዞውን ወደ ሊበን አቅጣጫ ቢያደርግም በነበል ባሎቹ ጉዞ ከሽፎበታል። የተባሉ ጉዞ የከሸፈበት ያገዛው የጦር ሰራዊትም ህዳር 11 ቀን 2018 ዓ.ም ኃይሉን አሰባስቦ በሊበን ላይ የገባ ቢሆንም የቢትወደድ አያሌው መኮንን ብርጌድ የፋኖ ቅዱን አክሽፈው ድል መቀዳጀታቸውም ተረጋግጧል። ፋኖን ከባድ መዓት ያረፈበት የአገዛዙ ጦር ሰራዊትም የተመታው ተመቶ ቀሪው እግሬ አውጪኝ ብሎም ወደ መጣበት ከተማ እንዲመለስ ተገዷል። በዚሁ ጊያ በውል ያልታወቁ የብርሃኑ ጁላ የጦር ሰራዊት አባላት እስከ ወዲያኛው ሲደመሰሱ አንድ ሻምበል መሪና ብሬን ተኳሾችም መደምሰሳቸውን ሰማው። በሌላ በኩል በኤፍራታና ግድም ወረዳ መሽጎ ለውራት ህዝብን ሲዘርፍና ሲያሰቃይ የቆየው የአገዛዙ አንድ መቶ ሶስተኛ አየር ወለድ ክፍለ ጦር በዛሬው እለት በከፍተኛ ሁኔታ መደምሰሱ ተረጋግጧል። ተቀምጧል በአጣዬና በአካባቢው የአማራ ፋኖ ጥምር ሰራዊት በተቀናጀ የጋራ ተጋድሎም በርካታ የገ ሰራዊት ድሙትና ቁስለኛም ማደጉም ተሰምተዋል ትናንት ህዳር 11 ቀን 2018 ዓ ም እና ዛሬ ረፋዱን በሸዋ ጠቅላይ ግዛት ይፋት እና ጥሙ ጋውራጃም በይፍራታና ግድም ወረዳ የአማራ ፋኑ ሸዋ ጠቅላይ ግዛት እዝ አጼያም ደጽዮን ኮሬቶ ታጡ የክፍለ ጦር ሻለቆች በቀጠናው ከሚገኙ የአባት አርበኛ ፋኖች እንዲሁም አጼ ኩኖ አምላክ ክፍለ ጦር እንዲሁም የሰባት ለሰባ ለ ክፍለ ጦር ጋር በጋራ በመሆን በቅንጅት ከነጋቱ 11 ሰዓት ጀምሮም በወረዳው በርግቤ ቀበሌ በዓይነቱ ላይ የት ያለም በአራት አቅጣጫ ወደ ውጊያ አድርገው ያገዛዙ የጦር ሰራዊትን ክፉኛ መምታታቸውም ታውቋል። ሰፊ ያወደ ውጊያ ቀጠናን በወሰደው የዛሬው ተጋድሎ በሁለቱ ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ በአመጅ ገብርኤል በበርግ ቢ ውሃ ታንከር ና ቴሌ ታወራ አካባቢዎችን የሸፈነ ታላቅ ተጋድሎ ተጋድሎ ታላቅ ተጋድሎ ተደርጎ በተቀናጀ ውጊያ ና አንድነት የጠላትን አከርካሪ መስበር መቻሉ ይትገለጹም። በተደረገው የተቀናጀ አውደ ውጊያም የራምቦ የራንቦ ክፍለጦር ሞገስ የአንደኛ ሻለቃ ና ማንበረክ ሶስተኛ ሻለቃ እንዲሁም የሰባት ለሰባት ክፍለጦር የናውሰ ነው ሻለቃ እንዲሁም የአስማራ ዳኞ ሻለቃ አለቃ ታላቅ ታላቅ ተጋሉ በመፈጸም ታሪክ አስመዝግበዋል። ይህ አውደ ውጊያ የአማራ ፋኑ ትግል የአንድነት ኃይል የታየበት በአርበኛ ልመነ ዘውዴ የተመራው የአፄ ዘርዓ ያዕቆብ ኮርና የኮሩ ልዩ ኦፕሬሽናል ክፍል በአርበኛ አበው ዘለቅ የተመራው ሰራዊት ወንድማዊ ፍቅርን በአነገቡ የአፄ ይኩኖ አምላክ ክፍል ጦር አሳልፍ ተሻገር ሻለቃ እና የሰባት ለሰባት ክፍል ጦር የደመላ ሻለቃ፣ በሌላኛው ውጊያ ግንባር ደግሞ ደጎ ልዩ ቦታው በሳራምባ ቴሌታወር በካላጎማ እንዲሁም በተረተራ አካባቢ የተደረገው ለአስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለጦር አባላቱ ላይ የሰራዊትና የ የቁሳዊ ጉዳት ያደረሰበት ሲሆን በቀጠና የሚገኘው የብልጽግና የጦር ሰራዊትም የጀግኖችን ክንድ መቋቋም ሲያክተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም ሲል ነው የፋኖ አዛዡ ይገልጹም በከሰያት አምጃ ገብርኤል ተራራው ላይ በሰፈረው ሰራዊት ላይም የራምቦ ክፍለ ጦር የሞግሲ አንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላት ኃይል በመረፍረፍ የፋኖ ኃይሎች ስኬታማ ድልን ተጎናጽፏል። የአገዛዙ ጦር ወታደር የጠቀሜታ ያለውን የአላላ ጀብል ተራራን ለመያዝ ባደረገው ከከፍተኛ ትንቅንቅም የብርሃን ጁላ የጦር ሰራዊት በሰባት ለሰባት ክፍለ ጦር ሲኖ ሻለቃ ተመትቶ ሲመለስ፣ ከወትሮ ለየት ባለመልኩ የአንድነት ድባብ የታየበት የፋኖ ሰራዊት በተናበበ መልኩም በአገዙ ወታደሮች ላይ የጋራ ድል መጎናጸፋቸውን የአማራ ፋኖ ሸዋ ጠቅላይ ግዛት ዝ እዝ የአጼ አምደጽዮን ኮር ህዝብ ቅኝት ክፍል አርበኛም ሀኪም አላዩ የገለጸ ሲሆን ዛሬ በተደረገው የጋራ ኦፕሬሽንም ጠላት በሶስት አምቡላንስ ሙትና ቁስለኝ ሆነው ወደ አጣ የከተማ ሲያስገባም ያጠይና የኬምሲ ሆስፒታሎች ከቀላል እስከ ከባድ የአየር ወለድ ክፍለ ጦር አባላት ቁስለኞች መሙላቱም ተረጋግጧል። በተመሳሳይ የሸዋ ጠቅላይ ግዛት እዝ አርበኞች ጦር የታደለ ወርቁ ብርጌድ ቃኞችም በሸዋሮቢት ቀበሌ ስድስት ላይ የሳካ ኦፕሬሽን መስራታቸው ተረጋግጧል። ዛሬ ህዳር 12 ቀን 2018 ዓ ም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሸዋ የሚገኘውን ያገዙን አዩሮ ልኮማንዶ ና አማራን በመካር ለስርዓቱ ያደረውን የሚልሻ ላይ እየተከታተለም በመደበኛ ውጊያና ወታደራዊ ኢላማ ባደረገ ደፈጣ ጥቃት ከሸዋ ምድር እያጸደው እንደሚገኝም ተመላክቷል። ዛሬም እንደተለመደው በሸዋ ጠቅላይ ግዛት እዚህ የአርበኞች ጦር የታደለ ወርቆ ብርጌድ ቃኞች በሸዋ ጠቅላይ ግዛት በሸዋ ሮቢት ከተማ አስተዳደር ቀበሌ ስድስት ቆቦል ልዩ ኬላ ላይ የነበሩም የስርዓቱ ኃይሎች ላይ በሰነ ዘሮች ድንገተኛ ጥቃት በርካታ ያገዙ ኃይል ቁስለኛ ሲደረግ ከአምስት በላይ ሚልሻ እስከ ወዲያኛው መደምሰሶም ተረጋግጧል። የምስራቅ አማራ ኮራንድና የሚልክ እዝ ልዩ ዘመቻ አዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል ማስመዝገባቸው ሰምቷል የብልጽግና የጦር ሰራዊት በራያ ቆቦ በጮቢ ግንባርና በተኩለሽ ግንባር በርካታ አገኛ ሰራዊት በቅርቡ ባስገባቸው ቻይና ሰራሽ ወራ ላይ በተጠመዱ ሶስት 155 ኤፍኤም መድፎዎች ቢኤምፒ ብረት ለበሶችና ዙ23 ታግዞ ህዳር 9 ቀን 2018 ዓ ም ከቀኑ 9 ሰዓት ጀምሮ እስከ ህዳር 10 ቀን 2018 ዓ ም ምሽት ላይ በተጠናቀቀው ተጋድሎ ከባድ ሰብዓዊ ኪሳራ አስተናግዶ ደመጣበት መጣበት ያገዙ ኃይል መመለሱ ሰምቷል። በተጋለው የምስራቅ አማራ ኮር አንድ ሀዶች ሐውጃኖ ክፍለ ጦር አሳም ነው ክፍለ ጦር ሁለተኛ እና አምስተኛ ሻለቃ እንዲሁም ከኮሩ ሁለት ዲቢና ወርቅ እንዲሁም የዙሉ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ በጠላት ላይ ከባድ ሰብአዊና ኪሳራ በማድረስና ቀጠናውን በማስከበርም ታላቅ ድል ተጎናጽፏል። በተጋለው ከባድ ሽንፈት የገጠመው ያገዘ የጦር ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ ከሰው ህይወት ላይ የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባለውን ሰዓቶችንም ጨፍጭፏል። ተጽፏል ሀብት ንብረትም አውድሟል ተብሏል። በሌላ በኩል በጎንደር ቀጠና በተከፈተው ዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የአገዛዙ ኃይል ሞትና ቁስለኛ መደረጉ ተሰማ። ለአራተኛ ቀናት በዘለቀው በክቡር ሰማቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራው በነኮር የፋኖ ኃይሎች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን ከበላይ ዘለቀ የህዝብ ግንኙነት መምሪያም ለማረጋገጥ ተችሏል። በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ዳባት ወረዳ አጀርጃኖራ ያመራው የአብይ አህመድ ጦር ሰራዊት በራስ አሞራው ሶስተኛ ኮር ሰራዊት በቆላማው የወገራ ጠገዴና አርማጭ ወንድ እንዲሁም ዛሬም አገዙ አዋሳኝ መሬቶች ላይ እንደ በረዶም ቀልጦ መቅረቱን ምንጮች ገልጸዋል። ተክተልትሎ የገቡ ያገዙ ሰራዊት አራቡር ቀበሌ አቡገዳም፣ ሞረጣጅ ጸበልና ወይራ ጊዮርጊስ ላይ ከ30 በላይ ያህሉ ሲደመሰዝ 23 ያክሉ ደግሞ ቁስለኛ ተደርጓል። በዚህም ሁለት ወታደራዊ ተሽከርካሪም ከጥቅም ውጭ መደረጉ ተረጋግጧል። ከዚህ ጥቃት የተረፈው ወደ ዳባት መሸሹም እየተነገረ ይገኛል። በደባርክ አቅራቢያ ደግሞ ጥራይና ላይ የተገረፈው ያገዙ ኃይልም ለጊዜው በውል ቁጥሩ ያልታወቀ ጥላ ሰብዓዊና ቁሳዊ ኪሳራን አስተናግዶም የፋኖን ምት መቆ ቋም ስላልቻለም ሸሽቶ ወደ ደባርቅ መመለሱ ተሰምቷል። ጀግናው ጌትነት መሳፈንት በወደቀበት አጅሬ ላይም ከ65 በላይ የጠላት ኃይል ሲዳመሰስ ከሰባ በላይ የሚሆኑ ደግሞ ከባድ ቁስለኛ መደረጉ ተረጋግጧል። አራተኛ ቀኑን ባስቆጠረው የቀጠናው ፍልሚያም በድምሮ 180 በላይ የብልጽግና ሰራዊት ሙትና ቁስለኛ መደረጉን ለማወቅ ተችሏል። በሌላ በኩል አብይ አህመድ በዘመቻ አርበኛ ደማሌት በተማረኩ ምርኮኞች ላይ ከባድ የሆነ የድሮን ጥቃት መፈጸሙ ተሰማ። የብልጽግናው አገዛዝ በምስራቅ አማራ ቅጥና ሰሜን ወሎ ዞን ቡግና ወረዳ ዙሪያም በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከውን የ12ተኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮም በርካታ ንጹሃን ሲሞቱ በርካቶች ላይ ደግሞ ከባድ ጉዳት አድርሷል። የብልጽግናው አገዛዝ ትናንት ህዳር 10 ቀን 2018 ዓ.ም በቡግና ወረዳም ቋሮ ሁለት ጊዜ፣ ቡርካካ አንድ ጊዜም እንዲሁም ቡርካ አንድ ጊዜ በአጠቃላይ ከምሽቱ 12 አካባ እስከአምስት ሰዓት ተኩል ድረስ አራት ጊዜ የድሮን ጥቃት በመፈጸም በዘመቻ ደማሊ ወይም አባናዶው የተማረከውን ኮሎኔል ዘሪው ማሙን ጨምሮ ሌሎች ሶስት አብረውት የነበሩ ምርኮኞችና ያደሩበትን የቤት ባለቤቶች ሁለቱን ጨምሮ በተጠቀሱ ቦታዎች ላይ በርካታ ንጹሐን ሲመቱ በርካቶች ደግሞ ቀላልና ከባድ ቁስለኛ መደረጋቸው ተረጋግጧል። ቤትና ንብረት ላይም ከባድ ጉዳት እንዲሁም ውድመት ስለመድረሱም ተነግረዋል። ከዚህ ጋር ተያይዞ በዘመቻ አርበኛ ደማሊ ወይም አባናደው የተማረኩም በመቶዎች የሚቆጠሩ ያገዙ ብልጽግና ሰራዊቶች እጃችን ላይ ያሉን መሆኑ የሚታወቁ ሲሆን እነዚህ ምርኮኞችንም ምግብና ውኃ የሚያቀርብላቸውና የሚመግባቸው ፋኖ፣ የሕክምና አገልግሎትንም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው የአማራ ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ የሆነም ያገዙ ብልጽግና ጥቃቶች ሊፈጸሙባቸው ስለሚችሉ ዓለም አቀፉ ማህበረሰብ እንዲያውቅልና በተለይ ደግሞ ቀይ መስቀል ምርኮኞችን እንዲረከበን ስንል በድጋሚ መልእክታችን እናስተላለፋለን ሲልም እዙ ይፋ አድርጓል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሬሊዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።